በስም አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን ወወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች የጸድቃን የሰማዕታት የቅዱሳን መላእክት ወዳጆች እስከ ሞት በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ዋላችሁ እንደምን ቆያችሁ እንደምን ለዚህ ሰዓት ደረሳችሁ? አሜን የበረከት አምላክ አምላካችን እግዚአብሔር ዘመናትን የሚያሳልፍ በረከትን የሚያመጣ ቸርነትን የሚያደርግ የደጋግ አባቶቻችን አምላክ ቅዱስ እግዚአብሔር አሮጌውን ዘመን አሳልፎ አዲሱን አመት አምጥቶ ለንስሐ ሞት ይቺን እለት በህይወታችን ላይ ጨምሮ ለዚህ ሰዓት ያደረሰን ስሙ ከጽንፍ እስከ አጽናፍ የተመሰገነ የተወደሰ ይሁን አሜን ውድ ክርስቲያኖች ውድ ኦርቶዶክሳውያን እንኳን ለሁለት ሺ አስራ ስምንት አዲስ አመት በሰላም አደረሳችሁ አደረሰን፣ አሜን። እንዲሁም እንኳን ለበዓለ መስቀል በሰላም በጤንነት በቸርነት በምህረት ጠብቆ አደረሰን አደረሳችሁ። እንግዲህ መስቀል ለሚጠሉት ሞኝነት ለእኛ ለምናምንበት ግን የእግዚአብሔር ኃይል ነው ይላልና ሐዋርያው ቅዱስ ጳውሎስ በመልእክቱ። እንግዲህ እንዲሁም በሌላ ቦታ ይሄው ሐዋርያ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላልና፣ በዚህ ዘመንም ብዙዎች የመስቀል ጠላቶች አሉ። በጥንት ዘመን ወይም ደግሞ ከክርስቶስ ልደት በኋላም እንግዲህ ዛሬ የምናከብረውን መስቀል የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ እላዩ ላይ የዋለበትን መስቀል አይሁዶች ቀብረው አቆይተውት ነበረ። እንግዲህ ታላቅ ተራራ እስከሚሆን ድረስ ቀብረውት ነበረ እና ይህ መስቀል እንግዲህ የወጣበት እለት ነው፣ ወይም ደግሞ ንግስት ሌኒ የጌታችን የመድኃኒታችን ኢየሱስ ክርስቶስን መስቀል የፈለገችበት እለት ነውና በኢትዮጵያ እንዲሁም በዓለም ባሉት ኦርቶዶክሳውያን ሁሉ ክርስቲያኖች ሁሉ በድምቀት ይከበራል ማለት ነው። እንግዲህ ከመስከረም 17 እስከ መጋቢት አስር ያለው መስቀሉ ተቆፍሮ ታላላቅ ተራሮች ከመሰሉ በቆሻሻ ከተሞሉ ተራሮች ውስጥ የወጣበት ቀን ነውና በድጋሜ እንኳን አደረሳችሁ፣ እንኳን አደረሰን እንግዲህ በጸሎት ዘወትር እንደምንመለከተው መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ ነው። አይሁድ ክህዱ፣ ንህነሰ አመነ፣ ወእለ አመነ በኃይለ መስቀሉ ድህነ ተብሎ ተጽፎ እናገኛለን እና ዘወትር ስንጸልይ ይህንን ቃል እንጸልያለን እና እኛ ኦርቶዶክሳውያን መስቀል ኃይላችን ነው መስቀል ቤዛችን ነው። መስቀል መድኃኒታችን የነፍሳችን መድኃኒት ነው። ለእኛ ለምናምንበት ኃይል ነው እያል አይሁድ ክህዱታ፣ ለእኛ ግን እናምነዋለን፣ ያመንነውም በመስቀሉ እንድናለን እያል እንጸልያለን ማለት ነው። ነገረ መስቀሉ ከህይወታችን አይለይም፣ ከአንደ በታችን አይለይም። ምክንያቱም ድንግል ማርያምን ዘወትር እንደምንጠራት ሁሉ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ሁለት ሁለት ዙፋኖችን ነው በዚህ ምድር ላይ አድርጎ ትችል የነበረው አንዱ ዙፋን የተሸከመችው የቅዱሳን ንጹሐን ቅድስት ድንግል ማርያም ነበረች። ሁለተኛው ዙፋን ደግሞ በቀራንዮ አደባባይ የተሰቀለበት ቅዱስ መስቀሉ ነው። እነዚህን እኛ ክርስቲያኖች በደንብ እናከብራለን ማለት ነው። እንወዳቸዋለን። መስቀሉ እንሳለማለን። እመቤታችን እናከብራታለን፣ ከፍ ከፍ እናደርጋታለን። ሰዎች እንደሚዝቱ፣ ሰዎች በስዕሏ እንደሚዘባበቱ፣ ሰዎች ስዕሏን እንደሚቀዷት አይደለም። ምክንያቱም ሁሉ ትውልድ ያስተበጽኒ ትውልድ ሁሉ ትውልድ ሁሉ ያመሰግነኛል፣ ብላ በሉቃስ ወንጌል ምዕራፍ አንድ ከቁጥር 48 ጀምረን ስናነብ ተጽፎ እናገኛለን። ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል እያለች እመቤታችን ድንግል ማርያም ብዙ ድንቅ ድንቅ ለእኛ አብነት የሚሆን እኛን የሚያስተምር ነገሮችን ስትናገር ነበረና የምትከበር የምትወደድ እናት ናትና የጌታችን የመድኃኒታችን የኢየሱስ ክርስቶስ ዙፋን ናት ማለት ነው። ዘጠኝ ወር ከአምስት ቀን የተሸከመችው እሳተ መለኮት ሆኖ እያለ በቅዳሴ ህርያቆስ ላይ፣ በቅዳሴ ማርያም ላይ ህርያቆስ ልብሱ እሳት፣ ዙፋኑ እሳት እንዴት አላቃጠለሽም? ታናሽ ሙሽራ ስቶኝ በማህፀንሽ የእሳት መንጡላይት የእሳት መጋረጃ ወዴት ተጋረደ ፣ ወዴትስ ተሰወረ እያለ ስለ እመቤታችን ድንግል ማርያም ንጽሕና ስለ ጌታችን መለኮትነት፣ ነገር ግን መለኮት ሆኖ በማጸኗ ሲያድር ንጽት ከመሆኗ ቅድስት ከመሆኗ የተነሳ ሳያቃጥላት ከስጋዋ ጋር ተዋህዶ ስጋዋን ነስቶ እሷ ሰው የሆነበትን ምስጢር ያረቃል ማለት ነው። ሌላው ደግሞ ወደ መስቀል ስንመጣ ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያም ስጡ እምገጸ ቅስት ክቡር ዳዊት አስቀድሞ ከክርስቶስ ልደት በፊት በመንፈስ ቅዱስ መነጽር ታይቶት ለሚፈሩት ለሚፈሩክ ምልክትን ሰጠሃቸው ከቀስት ያመልጡ ዘንድ ከቀስት ፊት ያመልጡ ዘንድ ለሚፈሩት ለሚፈሩ ምልክትን ሰጠሃቸው። ያ ምልክት ለእኛ ለምናምንበት ኃይላችን ነው ማለት ነው። ውድ ክርስቲያኖች ኦርቶዶክሳውያን፣ እንደምታውቁት ሁሉ መስቀል ለሶስት መቶ ዓመታት ሲያክል በሮም ነገስታት የወንጀለኞች የአጥቢያተኞች የበደለኞች መቀጣጫ ሆኖ ነበር። አደለም የሚኖረው ጌታችን መድኃኒታችን ኢየሱስ ክርስቶስን ወንጀለኛ ነ ሲሉት ንጹሐ ባህሪ ክርስቶስን በመስቀል ላይ በሰቀሉ ሰዓት የመስቀልን መስቀል ላይ የተሰቀለ የተረገመ ነው ነበረ። በዛ ሰዓት ግን እሱ የመስቀልን እርግማን በቅዱስ ስጋውና በክቡር ደሙ አንጽቶ መስቀልን የበረከት መስቀልን የድህነት መስቀልን የተስፋ መስቀልን መማፀኛ መዳኛ አርጎ ሰጠን ማለት ነው። እንግዲህ ውድ ክርስቲያኖች፣ ይሄ በዓል ከጌታችን ከመድኃኒታችን ኢየሱስ ክርስቶስ አበይት በዓላት አንዱ እና እንዲሁም በመላ ዓለም እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ በክብርና በታላቅ ድምቀት የሚከበር በዓል እንደመሆኑ ሁላችንም መስቀሉን ስናከብር ወደ መስቀሉ ስንሄድ ወደ አደባባይ ስንሄድ የእግዚአብሔርን ቸርነት እያደነቅን የእግዚአብሔርን ምረት እያደነቅን ለሀገራችን ሰላም፣ ለሕዝባችን ፍቅርና ነጻነትን እንዲሰጠን እየጸለይን በየቦታ የሚገደሉትን፣ የሚፈናቀሉትን የሚራቡትን የሚራቡትን በማሰብ እየጸለኝ ሃይማኖት፣ ከብሄር፣ ከማንነት ሳንለይ ለሁሉም ሁሉም የእግዚአብሔር ፍጥረት ስለሆነ ስለሁሉ እየጸለይ ስለሁሉ እየማለን ወደ እግዚአብሔር ምረትና ይቅርታ መማጸን መለመን አለብን። እንግዲህ መስቀሉ ለእኛ ተስፋችን መዳኛችን መጽናኛችን ስለሆነ የመስቀሉ ባለቤት አምላካችን መድን ዓለም ኢየሱስ ክርስቶስ ቸርነትን በረከትን ረድኤትን ፈውስን ያድለን ዘንድ ቅዱስ ፈቃዱ ይሆንልን። በድጋሜ እንኳን ለ2018 አም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ መስቀል በሰላም በጤንነት አደረሳችሁ። በዓሉ የሰላም የፍቅር የቸርነት የመተሳሰብ የአንድነት የእድገት በዓል ይሆንልን ዘንድ እመኛለሁኝ። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።